ሀዱሽ ገብረ ስላሴ በስህተት ከእስር ተለቋል የመባለውን አልቀበለውም ስሉ የእንግሊዙ ጠቅላይ ሚኒስትር ተናገሩ። ለንደን በገባ በስምንተኛው ቀን በሶስት ፆታዊ ትንኮሳ የተከሰሰው 12 ወር እስራት የተፈረደበት ሀዱሽ ገብረ ስላሴ ቅጣቱ ጉዳይ መነጋገሪያነቱን ቀጥሏል። የ41 ዓመቱ ሀዱሽ ለአንድ ወር ከታሰረ በኋላ በትላንትና ሁለት ከእስር ቤት ወጣ የተባለበት መንገድ የእንግሊዝ ጠቅላይ ሚኒስትርን ጭምር አላሳመነውም። ጠቅላይ ሚኒስትር ኬር ስታርመር ዛሬ በሰጡት መግለጫ ሀዱሽ ገብረስላሴ በስህተት ከስር ተለቋል የሚባለው ነገር ሙሉ በሙሉ ተቀባይነት የሌለው ነው። ይህ ጉዳይ እንዴት ሊከሰት እንደቻለ በአስቸኳይ ምርመራ እንዲደረግ ትዕዛዝ ሰጥቻለሁ ብለዋል። በዚህ የተነሳም ሂስ ማጀስቲስ ፕሪዘን የተሰኘው እስር ቤት የትላንት ተረኛ ኃላፊዎች ከስራ እንዲታገዱ ተደርጓል። ዴይሊ ሜይል ጋዜጣ እንደዘገበው ሀዱሽ ከስር ስፈታ 76 ፓውንድ ከእስር ቤት ተሰጥቶት ነበር። ይህም ከእስር ቤት ለሞቱ አብዛኞች እስረኞች የሚሰጥ ሲሆን ይህ ገንዘብ ባቡርም ለመሳፈር አስችሎታል። እስር ቤቱ ከሚገኝበት ቼልምስፎርድ ባቡር ጣቢያ የተሳፈረው ሀዱሽ ወደ ለንደን እንደተጓዘ የሚገልጽ መረጃ እንደተገኘ ፖሊስ አስታውቋል። ይሁንና የት እንደወረደ ያልታወቀ ሲሆን ይህም የፍለጋውን አድማስ ሰፋ አድርጎታል። ጠቅላይ ሚኒስትር ሲትሚር በመግለጫቸው ይህ ፖሊስ ሀዱሽን የግዴታ ማግኘት ይኖርበታል ለዚህም መንግስት አስፈላጊውን ድጋፍ ያደርጋል ያሉ ሲሆን ከተያዘ ወደ ሀገሩ የሚባረር መሆኑን አስታውቀዋል። ሀዱሽ ከእስር ቤት ከወጣ በኋላ ወደ ባቡር ጣቢያ ሲሄድና መንገድ ሲጠይቅ የሚያሳይ ቪዲዮዎች በስፋት ተሰራጭተዋል። ሚኬታ በረንፎን ሰብስክራይብ በማድረግ ቤተሰብ ይሁኑ።